እዚህ ኮሜንት ላይ አትምጡ። ይሄ በግ ፋሚሊ ነው። የዋ የዋ መጽሐፍ ቅዱስ ላይ ያሉ የተባረኩ በቅ ፍቅር የሚያሳዩ ሲወዱ ደግሞ እስከ ሞት የሚወዱ እንደዚህ አይነት ቤት ነው። የመጎራጎር ምናምን ፋሚሊዎች እዛ ገላችሁን የምሸጡ፣ እዛ እዚህ አትምጡ። ይሄ ገላ የሚሸጥበት ቤት አይደለም። አመሰግናለሁ። እኔ እንኳን ስመጣ ላይ ያችሁም እንዴ እንደሚታነቅ ሰው ከላይ እስከታችሁ እኮ ነው ታነቄ የምመጣው። ዋ አለህ ነገረኛ እንዴ

ጋንዲያ ብያታለሁ። ጋንዲያ ጋንድያ ጋይስ ዋ አለቅ ኦኬ፣ እሺ፣ ስማኝማ ማለት ነው። አንዴ። ኦኬ፣ እሺ፣ እሺ፣ ታሽካ። ኦኬ፣ ኦኬ፣ እሺ፣ እንትን እላለኝ። ኦኬ፣ ቤታን ስላልቻሏት አቤል አቤል ይላሉ ግን ጀግና አይደለም። ማሮቼ ግን እስኪ ገብርኤልን፣ ቆይ እስኪ ቁጭ ብላችሁ ታዘቡ፣ ምን ያህል ባቃጥለው ግን እንደው አበረረኝ፣ እንትን አበረረኝ፣ እንትን ወሰደኝ ብለው እየበረሩ የሄዱት እግዚአብሔር ምስክር ነው። ምን ያህል ግን ብቃት ቢኖረኝ ነው፣ እኔ በእኔ ኳ የማያውቁ ምን ያህል እርካሽ እንደሆኑ፣ አንዳንድ ሰዎች ምን ያህል እንደረከሱ፣ ምን ያህል ለክብራቸው ይህን ያህል ወርደው እንቅልፍ ነስቼ እንትን እንዳሉ ነው የሚታየኝ። ማርያምን ላይ አታደንቁኝም እስኪ ያስቡ። እኔ አሁን እዚህ ቤት ተቀምጬ ነው ማጨሳቸው ማቃጠላቸው። እነሱ ግን በቃ ነብሳቸው ተጨንቆ አገር አቀፍ ሄደው ይሄን ያክል ክዘርሙ የስቶሪ መዐት በቃ ስቶሪ ላይ እኔ እግዚአብሔር ይሄ እንደ ፈጣሪ ይሄ ማነው እንትና ነበር ሲፖስት ያየሁት። እሱንም ቦልድክ የገላገልኩት ምን አሉ ነው ምን አሉ የሚባል ልጅ ከስቶሪ መለቃቀም ስለሚሆን ከስቶሪ ላይ እየለቃቀመ እየለቃቀመ እየለቃቀመ ስለሚፖስት እሱንም ቦልክ ያለው እግዚአብሔር ምስክሬ ነው። አንድም ስቶሪያቸው ማንም የኔ ወዳጆች አንድ እንዳትልኩልኝ ብዬ ብያ አስጠንቅቄያለሁ። ማንም ሰው አይልክ ሳይልክ አላያቸው ሰማንያ ስቶሪ ስቶሪ ላይ በቃ ሲቸከችኩ ሲቸከችኩ ሲቸከችኩ ይላሉ። ስቶሪያቸው እኮ ደሞ ከኔ በላይ እኮ አይታየም። የሚያሳዝነው እኮ እኔ እኮ አንድ ስቶሪ ላይ ሳይ ልክ ላይ እንደ ልክ እኮ ቪዲዮ ተሰርቶ እንደሚፖሰተው እኮ ነው የሚታየው። እግዚአብሔር ምስክሬ ነው ጋይስ። ከዚህ በፊት በሰላሙ ሳሳ እንጣላ ስቶሪያቸው ስቶሪያቸው ላይ 30 ሺ 40 ሺ እኮ ነው የሚታየው ቢያንስ እንኳን ስቶሪ ስታረጉ መጠን ያለ ሰው በደንብ እንዳይላችሁ አድርጉ። ጠንከር አርጉት። እኚህ ስቶሪያችሁ ላይም ስድቡንም፣ ምኑንም፣ ሀሜቱንም ጠንከር አርጉ። ሰው እንዳይላችሁ አድርጉ። መቼስ የምትፖስቱት ሰው እንዳይ ነው። ሰው ሊሸነፍ ሰው ላይ ይደግፋል። እስኪ እኔን ካያችሁኝ ማለት ነው ጋይስ አሽቃ ብጭ አይታችሁኝ ታውቃላችኋል። ልክ እኔ ያሁን ለምሳሌ ልክ እንደ ንቁርቲ ማለት ነው። ንቁርቲ ያሁን ያቺን ፊንገሯን ስሰድባት እኔ አላሽቃበትኩም፣ አልገባውም አላሽቃበትኩኝም ጭራሽ ጭራሽ አላሽቃበትኩም። አላሽቃበትኩኝ ገብቼምም አልሳኩምም ገዝቷ ላይም ገብቻ ላወራውም። ስለዚህ ስታወራ ለምን የኔን ክብር ዝቅ አድርጋለች? እኔ ክብሬ ዝቅ ብሎ ማፈነድድ ማጎበድድ አይደለውም። ያ ሁሉ ስድብ ሰድባት ያ ሁሉ አሽቃብታ ልክ እኔን ስትናገረኝ አቤት ንግግር አንቺ እኮ አትናገሪው ትላለች። ለራሷ ያለችው ትክክል ነው። እኔ እንደዛ ነው አይምሮ የሚያስበው ለምሳሌ አበበ ሲሰድበኝ የኖረ አበበ ከዛ በኋላ ከከበደ ጋር ተጣልቼ ከበደን ሲሰድብ ሳይ ዋው ንግግር፣ ጀግና ነው ምናምን ጎበዝ፣ በርታ አለው። ትክክል ለው ካልኩኝ ለኔ የተናገረው ትክክል ለው ማለት ነው። ለኔ የተናገረው ነገር ትክክል ለው ማለት ነው። እንደዛ ነው እኔ የማስበው። ሌላን ለሌላ ሰው ሲሰደብ ሳሽቃብጥ ያ ሰው እኔን የሰደበኝ ሰው ጋር ሳሽቃብጥ ያ ማለት ትክክል ለክ ያልከው ብላችሁ ስትናገሩ ነው። ስለዚህ ይሄ ትልቅ የመዋረድ ነገር ነው የሚታይባችሁ። እና ኔክስት ጉዟችሁ ወዴት ነው የሚሆነው? አንድ ደግሞ ሰው እስኪ ከኢትዮጵያ ከኢትዮጵያ ቆይ፣ ማንን ጋይስ፣ ከማን ጋር በጣም የሆነ ሰው ጋር ማስወራት አለብን። ማን እስኪ ማን እስኪ የሆነ ጎረምሳ ነገሩኝ ጋይስ። እስኪ የሆነ ጎረምሳ ነገሩኝ ጋይስ። የሆነ ጎረምሳ ነገሩኝ ዶንት ክራይ ቤቢ። እየተከፈለኝ ነው ማለቅስ በዶላር በዶላር ነው ማለቅሰው ልዩነታችን እሱ አንተ ከስር ታለቅሳለ፣ እኔ በዶላር እያልኩ ነው ማለቅሰው። እንዴ በዶላር ቢለቀስ ምን ችግር አለ? እኔ ጌታ እንደምን ባል ማለቅስልኝ በገንዘብ ማልቀስ ተገኝቶ ነው እንዲ ሰው በነፃም ያለቅሳል። ኖ ካሜራው ላይ ቆይ ነግራቸዋለሁ እዛ እንትን ቲክቶክ ላይ አሳያቸዋለሁ። አይኖ ስራ እኔ ሆንኩባቸው። እስኪ የሆነ ጎረምሳ ፈልጉና ደግሞ እሱንም ተከትለው ደግሞ ወደ ወደ ጅዳም ከሄዱ ኒ ጋይስ ናውል ና ናውል ጋይስ እስኪ ናውል እየሙጥጥልበት እና ደግሞ ናውልን ደግሞ እንትን ካሉ እስኪ እና ደግሞ ግን ጀግና አለኝ አገር ከአገር ጋይስ፣ እንደዚህ እንደዚህ ምን አይነት ለብቻ ይሆኝ እንደዚህ በቃ አገር ከአገር ላዙ ላዙራቸው አገር ለአገር። በስመ አብ ወልድ ይሄ ጤነኝነት አይደለም፣ ይሄ ጤነኝነት አይደለም። መርፌሽን ተወገሽ ስትወግቻለሁ፣ ዶላር ነው ቤቢ፣ በዶላር አንቺ ስለዚህ የለሽ ብወጋም በዶላር ይቅርታ፣ ዶላር ዳላር በዳላር ነው። እኔ ቆንጆ በነፃ የለም፣ በገንዘብ ሁሉ ነገር በገንዘብ። አንዱ መድኃኒት ወር አምስት መቶ ምናምን ዳላር ከፍለሽ በየሳምንቱ 500 አስበሽው። ቢኖረኝ ነው ስላለኝ እያለ ካልሆነ ከሌለ የለህም ነው። አንቺስ የምትበይው ለሱም እራሱ የለሽ፣ እንኳን ለመርፌ ልትደርሺ ችግሩ እሱ ነው። ቡቱቱ መሰብሰብ አቁሚ። እራሽ ላይ እላሽ ላይ ኤዲት ማረግ አቁሚ። ቡቱቱ መሰብሰብ አቁሚ። እራሽ ላይ መርፌ የሚው ሰርጀ እራሽ ላይ ተሰሪ። ኤዲት እያደረግሽ የሰው ቤት እያጣመምሽ፣ የሰው ምንሽር እያጣመምሽ ከምትፖስጪ እንዳው ገንዘቡ ካለሽ ቡቱቱ ሽንታይና ገላሽንም ሸጠሽ ምን ብለሽ ያመጣሽውን ገንዘብ እራሽ ላይ ሰርተሽ ራስሽን አስተካክይበት። አመሰግናለሁ። አመሰግናለሁ። በዶላር ፒሪዮድ በዶላር ነው ማለት ሰው በገንዘብ። አመሰግናለሁ። በተረፈ ደሞ ውሸት ነው ቢባል ስክሪን ሻታች እኔ ጥም ትልቅ ትምህርት ተምር ያለው በስ በኔ ደረሰው በእናንተ ሰዎች ሰውችን እንገራች። ሁሉንም ሰው ሪከርድ አርጎ አይደለም። ይሄ በሽታ ነው። ያየችሁት ሁሉ ሰው ሪከርድ አርጎ አይደለም። እምትጠራጠሩ ሰው ካለ ከዚህ በፊት ወይ በደላችሁ ወይ የሆነ ነገር ያስቀም ሰው ካለ ነገ ስለሚክዳችሁ ሪከርድ አርጉ፣ ስክሪንሻት አስቀምጡ። ስክሪንሻት አስቀምጡ፣ ሪከርድ አርጉ፣ እንዳትሸወዱ። እኔ ተምር ያለውና ቤት ቤት ቤት ተከራይታችሁ ኢትዮጵያ ውስጥ የሁሉ ቲክቶክ ላይ አራት አመት ተዘብዝፋችሁ ገንዘብ እየሸቀላችሁ ገላችሁን እየሸጣችሁ እንኳን ማለት ነው ለስድስት ወርና ለሰባት ቤት ተፈራርማችሁ ነው እንትን የምትሉት የምትኖሩት እና ቤቱ የእናንተ አይደለም ለማለት ማለት ነው። አይ ነው ብላችሁ ካላችሁ ደግሞ ስክሪንሻታችሁን ከነ ቦይሳችሁ አምጥቼ ለጥፋለሁ። ቤቴ ያምራል፣ የተከራየሁት ቤቴ ስትሉ ማለት ነው። እና ልክ እንደራሳችሁ እንደገዛችሁት እኔ አሁን ኢትዮጵያ ውስጥ ቢሆን የራሴ ቤት የራሴ ቤት ውስጥ ነው የምኖረው። አሜሪካን ሀገር ሀገሬ አይደል፣ ምን አይደል። ሰው እዚህ መጥቶ ሰርቶ ተለውጦ ሊሄድባት እንጂ እዚህ ድቤ ልካችን ልንኖር አይደለም፣ ከነ መረጃው ሁሉንም ነገር እስኪ የለም የለም የለም በሉ። እስኪ ካወራቸው እንዳለ ጀምሮ የለም በሉ። ሁሉ አለን ቁጭ ቁጭ ነው ማድረገው ከነ ድምፅሽ ከነ ምንሽ ሞክሩኝ ብያለሁ። ሞቀኝ። እናንተ በስማሙ መንፈስ ቅዱስ በሉ ይመሰለኝ። እቴቴ ሊመለስ ነው። ገንዘብ የተረፈልኛ ገንዘብ የተረፈልኝ። ለነገሩ ለህፃናት ስለሆነ ችግር የለውም። እንዲሁ እንዲሁ ራሱ ላልኩትም እራሱ አደርጋለሁ። ተመለሰ። ከዛቺ እቺ የቡና ቀዳሚዋ እኮ ናት። ምን አለሽ መሰላችሁ? ተመለስልን፣ ግደለኝም ከፈለክ ግደለኝም፣ ብቻ ተመለስልን። አቅም ስላነሰሽ የሚቀጠቅጡሽ ሰዎች ስለበዙ እንዲያግዝሽ እንዲሳደብልሽ ነው ፈልገሽው አይደለም? ብትች አንቺማ ከኋላ ላይ ታሰጪው ነበረ። እድሉም ብታገኚ የሆነ ጎረምሳ ፈልገሽ ከኋላ ላይ ታሰጪዋለሽ። እንደዛ ነው የምታደርጊው። ክፉ ሴት ነሽ። ግን ምንድነው? አቅም ስላነሳት ብቻ አቅም ስላነሳት ብቻ አንዴ ጋይስ አቅም ስላነሳት ብቻ አንድ ይሄንን ላጥፋው ጋይስ፣ አንዴ አቅም ስላነሳት ብቻ ተመለስልን፣ ተመለስልን፣ ወይኔ ተመለስልን ፈሪ ስለምት ስለምትፈሪ ብቻሽን ስለማትች እሱ እንዲያግዝሽ ፈልገሽ ነው ተመለስ ልምትይው ፍራቻ ስላለብሽ አቅም ስለሌለሽ፣ ሌላ ምንም ነገር አይደለም። ትች ያለሽ ለብቻሽ። እስቲ ያስቡስ ውጭ ብላችሁ አስቡት። ማንንም አጋዥ አልፈልግም፣ ማንንም ሰው ማንንም አጋዥ አልፈልግም። እኔ ግን ቀላል እኮ ነው። ለማሽቃበት ቀላል ነው። ለምሳሌ እሷ በጣም ጠዋት ማታ በኩርኩም ያደማቻት ሊያ ኩዌን ሊያ ቤት መግባት ብቻ ይቻላል። ደሞ አላፍላውል ኩዌን ኩዌን ሊያን እንዴት እንደምትፈራት እንዴት እንደምትጠላት በስልክ አውርተናል። እኔ እንደውም ያው ለም አሽቃባጭ አይደሉ እንዲችል ሴትዮዋ ትፈታሽ እንዴ? ምን አርገሻት ነው ይሄን ያክል? ምን ያህል እንደምትጠላት ማለት ነው። እና ቡና ከዳሚዋን ለማቃጠል ኩዌን ሊያ ቤት ገብቼ ቀጠል ለማድረግ ይችላል። ጨጓሯን እሱ አይተጣል። እኔ እንደዚህ አይነት ሴት አለ ወይ? ጋስት ላይ ሰብስቤ እና ይገርምሽም፣ በይ ፈዛሪስ ጎሮጎርሽ እንዴ ወይ ጉድ! ፈላጅሽን ታጠቢ፣ ድድ እንዳይልብሽ እጅሽን ታጠቢ፣ ምግብ በነካሽ ወጥጅሽ እንዳትነካኪ እያልኩ አቤት ማውራት ይችላል። ግን በግላጭ ድፍረት ይልወል። እንዲ ማሳያችሁ በግላጭ ነው፣ በግላጭ ነው የምቀጠቅጣችሁ። በግላጭ ጀግና ነኝ። የፈለገ ሰው ስለ እነሱ ማውራታተን አልሰማ፣ ማንንም አልሰማ ቀጥቅጬ እሸቀልብን። አንቺ ያውላ ሰው እየቀጠቀጥሽ ምንም ያላረጉትን ትዳር እያፋታሽ እንደሄድሽው አንቺን ወገባ ገዳሽን እየቀጠቀጡ ደግሞ ምን አለ ውሽማ ይልኮልኝ አበባ። ለራስሽ ገዝተሽ ግዝት ታርገሽ ለራስሽ አስቀማ። ናባሽ ነው ለአንቺ አበባ የሚገዛው። አበባሽ እንደ ደረቀ አበባ፣ የጠወለገ አበባሽ፣ የደረቀ ሴትዮ አበባሽ የደረቀ ሴትዮ፣ አበባ ተገዝቶልኝ መጣው። ቀላል እኮ ነው የአበባ ጉንጉን ገዝቶ አበባ ተገዛልኝ ብሎ ማሳየት ምን ይከብዳል? ወይ ጨ የፈረደባት ቡቱ ቡቱቱ ምትባላል። ለእሷ የተሰጠውን አንዴ ለካሜራ ብለሽ አምጥተሽ ካልሆነ መስጠቀ ከወድሽ ተርፎም አትገዢ። ሆዳም ሆዳም ሰው ምንም ሊገዛ አይችልም። ንቀሽ ተየሚልሽን አትስሚ። አውቀው ነው ወይኔ አሁን ገባኝ እኮ። ንቀሽ ተይ ኖ ቲክቶክ ላይ ንቄ ተዋለሁ፣ ጋይስ ቲክቶክ ላይ ሰው ስም አላነሳ ንቄ ተዋለሁ። አሁን ቲክቶክ ላይ ንቀሽ ተይ የሚለኝ ሰው ካለ ትክክላቸው ንቄ ተዋለሁ። ምክንያቱም ምንም ገንዘብ የለው ምንም ነገር የለው። ለምን ምላላለፍ አደደኝ። አሁን ቲክቶክ ላይ እገባለሁ፣ እስቃለሁ፣ እጫወታለሁ አንዱን ገስት አስገባለሁ እንደዚህ እንደዚህ። አሁን እንደማወራው አይደለም ዩቲዩብ ላይ ስለሆነ ነው ትንሽ የተቆጠብኩት። በደንብ አድርጌ ቡርቅቅ የሳኮ ምናም ገስት እያስገባሁ እያበድን እናወራለን። ዩቲዩብ ላይ ሽቅል ሽቅል አድርጌ እወጣባቸዋለሁ። በቀን አንዴ እየመጣሁ ሸቅዬልህ እወጣለሁ። እንደዛ ነው የሚደረገው፣ እንጂ እዚህ ቲክቶክ ኮመንት ላይ ተፋቺ ህሊና የሌላት እኮ ሰው እኮ እሱ ናት። እኔ እኮ ህሊና ኖሮኝ እኮ ህሊና ኖሮኝ ትልቅ የተከበሩ ሰዎች የምታውቃቸዋለች። ትልቅ በቃ በጣም ትልቅ የምታውቋቸው ሰዎች መተው በስልክ አውርተውኝ፣ በቃ ፍቺ ምናምን ብለውኝ፣ እኛ እናናግራለን ለነሱ ብዬሽ አክብሬ ቤታ እንዲህ አይነት ሰው ነች ነው እኮ ያሉኝ። እንዲህ አይነት ሰው ነች ተሳዳቢን ከሌ ከማን ጠብቀው በቃ ከማይጠብቋቸው ሰዎች መልስ የተሰጣቸው እኔ በክብር እንኳን ልወዳቸው ሲሉ፣ ግን ወጥተው አፋቸውን ከፈቱ። የሚገጥሙና የሚችሉ መስሏት የምትችለኝ መስሏት የምትችለኝ መስሏት፣ አልቻልሽኝ። እኔ ማልፈታሽ አባቴን ብቻ ስለተናገርሽ ነው እንጂ በአባቴን ሳትናገር በፊት እኮ ትቻታለኝ። አይታችኋል ሮሚ ራሱ መታ እየቀለደች ላይቭ ላይ ምናምን ራሱ ስለ ሷ ስታነሳኔ ዝም ብዬ ሳዳመጥ ኖርማል ስለስቅ በቃ ጸጥ ብዬ ነበር ምክንያቱም በቃ እኔ ድርቅ ችካ ልልም ላጥላጥ አድርጌ ዞር ነው የምለው ግን በአባቴ ስለመጣሽ አልፈታሽም ትንፋሽሽን ሁሉ ሳትቀር ነው እንደ ጉንጉን እየሸነሸንኩኝ የማብራራልሽ አባቴ መቀለጃ ማስራ ነው በጣም ነው ሞራላዊ ነካሽ እንዴ ለዛ አይደል እንዴ ምክንያቱም በሕይወት ዘመኗ ሰውን ሁሉ ስታዋረድ የነበረችበትን አስተሳሰቧ ነው ምላችሁ። እግዚአብሔር ምስክር እኔ ቪዲዮዋን ቲክቶክ ላይ ጭራሽ እኔ ፖስት አላደረኩም፣ ግን አስተሳሰቧ በቃ ሞራሏን ነክቼዋል። ያንን የጎረጎረችበትን ቤታ ፖስት አደረገች ስላለኝ ሞራሏን መትቼዋል። እኔ እንደውም እኔ ነኝ የፖስት አደረኩት ብዬሻለሁ። እኔ ነኝ እኔ ነኝ የፖስት አደረኩት። እስኪ እንደው ምን ትሆኑ ወይ ምን ትሆን፣ እኔ ነኝ የፖስት አደረኩት። ቁጭ አርጌ ዛሬ አራት አመት ሪከርድ አርጌ ክፋትሽ ብልግ ክፉናት መጥፎ መርዝ ሰው ስለሆነ ነገ፣ አርቲስቶችን ህዝቡን ስለምትሳደብ፣ ትዳር ስለምታፋታቢ አስቀምጬ እኔ ነኝ የለቀኩብሽ። ምን ታመጫለሽ? ሞራልሽን ቅስምሽን የተሰበረ ምክንያቱም ራስሽን እንደ ጣሪያ ስለሰቀልሽ ነው። እንደ ከፍ አድርገሽ ስለሰቀልሽ ኖርማል አለው። ከነወጥሽ ነው የገባሽበት እኮ ምላስሽን እንኳን ማትፍቂ ምላ ምላስ እራሱ እንደሚፋቅ እንኳን አታቂም። የጥርስ ብሩሽ ለነገሩ ያየሽው ዩቲዩብ ጀመረሽ። የዩቲዩብ ብር ሲመጣ ነው ምላስ መፋቂያ ታይሻል። ካለዛ ግዢ ምላስሽን እንኳን ማትፈቂ ከረፈፍ። ላይክ አርጉልኝ ጎበዝ። ዋ ዋ፣ ወይኔ! አንተኮ በቃ ትለጊ ያለ አማምላከ ምላሷን ምላሷን እንኳን እንትናትል። ቆይ አንድ ቀንማ ምላሴን እየፋቁ ቪዲዮ ሰራለኝ እንዲገባት ወይ ባይን ከገባት አላውቅም። ኖ ጋይስ እኔ ኮይላችሁ እኔ ነገር እኔ ነገርኛስ እንዲህ ችክ አልልም። እንደ እንቁርቲ አሁን እንቁርቲ ካያቸኋት ኑሮ ትዳር ምን ስለሌላት ቁጭ ስትል ለምትለው እሷን ከስትረስ ነው ልጆች አሉ። ልጆቻቸው ደግሞ ትኩረት የሚያስፈልጋቸው ናቸው። ሶስት ልጅ ይዛ ወጥ መስራት አለ። ለልጆች ምግብ ነው፣ ትምህርት ቤት መውሰድ አለ፣ ቤት ማጽዳት አለ። እሱንም ካደረገኝ ነው አብ ዳዲ ሲሉ ዳዲ ቤት ውስጥ የለም ምናምን፣ ይሄ ሁሉ ይሰማታል። ስትረስ ነው ምናምን ትጨናነቃለች። እንቁርቲ እረዳታለሁ። ዝም ብዬ ለስላሳ አድርጌ ሳምንት አስጨዋታለሁ። ሳምንት ስለ እኔ ቪዲዮ እንድፖስት ምናምን አድርጌ ትንሽ ነካ ነካ ነው ማድረጋት። እንቁርቲ አሳብዳታለሁ። ገባችሁ። ችክ አለልም። እችኛዋ ግን እችኛዋ ግን ማልተዋት የትም አባቷ የማታውቀውን አባቴን ወጣ ማን አባት፣ ሞራል ሞራል ኖሯት ነው አባቴ ባለጌስ ባር ሞቷ አይመልስላት እኔ ልጁ ዋለም፣ እኔ እኔ ባለጌ ተባልኩ። ልጁ ዋለም ዋጋሽ እንሰጥሻለሁ፣ ዛባሽ እንደማረግሽ አሳይሻለሁ። የውሸቷ ብዛት እንዴ! እኔ አሁን የትናንትናውን እማምላክን በቀበሳቅን በሳቅን የሞትኩት እንዲ እንዲሁ ነው። እንዲያ በእሷ ቤት እኮ ማለት ነው፣ በእሷ ቤት እኮ ትልቅ ነገር ማውራቷ ነው። ግን የሰው የሰውን እኮ የእነዛን የእነዛን ሰዎች እኮ ስም እያጠፋች መሆኑን እኮ